በካሬ የአርባ ሺህ ብር ቅናሽ የተደረገበት በመሀል ቦሌ ኢምፔሪያል ግንባታው ስምንተኛ ፍሎር ላይ የደረሰ በ60 አርባ አከፋፈል 60 ፐርሰንት አስቀድሞ ለሚከፍሉ በካሬ 69 ሺህ ብር እጅግ ዘመናዊ አፓርትመንቶችን ከአዲሱ ስቴዲየም አጠገብ በተለያየ የካሬ አማራጭ ከ90 ካሬ ጀምሮ አፓርትመንቶችን በልዩ ቅናሽ መሸጥ ጀምረናል። እነዚህ ዘመናዊ አፓርትመንቶች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጀኔሬተር፣ የደረቅ ቆሻሻ ማስወገጃ እንዲሁም የኤሌክትሪክ ኢቪ ቻርጀር ለተለያዩ ፕሮግራሞች የሚሆን የከተማውን ቪው እንደ ልብ መመልከት የሚችሉበት የጋራ ሰገነት፣ እንደ ጂምናዚየም፣ ስፓ የመሳሰሉ አገልግሎት መስጫ ቦታዎችን በአንድ የያዘ ሲሆን ከ15% ቅድመ ክፍያ ጀምሮ አፓርትመንቶችን በሁለት ዓመት ከፍለው የሚጨርሱበትን የክፍያ አማራጭ አዘጋጅተናል። ታዲያ የዚህ የ40% ቅናሽ ተጠቃሚ ለመሆን በ0928 0808 ወይም በ0979 08149 ቢደውሉ ሙሉ መረጃውን ማግኘት ይችላሉ። ይህ አዋዜ ሰበር ነው። ራሽያ በሰኞው የኢስታንቡል የኪየቭ ሞስኮ ልዑካናት ቀጥተኛ ድርድር ከዩክሬን ለዩክሬን መሳዎች ያስረከበቻቸው የሰላም ሐሳብ ማስታወሻዋን መግለጧ ተሰማ። ዩክሬኖች ይዘቱ ምንድነው? ተብለው ሲጠየቁ እዚህ አንከፍተውም፣ አገራችን ገብተን ከፍተንና መርምረን ለመግለጽ ሳምንት ይፈጅብናል ብለው ነበረ። አሁን ራሽያ ቱዴይ የተሰኘው የሞስኮ ቴሌቪዥን እንደገለጸው ክሬምሊን ለኬየቭ አሽጋ የሰጠችውን መልእክት ይፋ አድርጋለች። ይኸውም ዶናትስክ፣ ሉሃንስክ፣ ኬርሶንና ዛፖሪዥያ እንደዚሁም ክሬሚያ ልሳነ ምድርን ዓለም አቀፍ ዕውቅና እንዲሰጥ ከአራቱ አዲሶቹ የራሽያ ግዛቶች ማለትም፣ ቀደም ሲል እንደጠቀስኩት ከነ ዶናትስክ፣ ሉሃንስክ ኬርሶንና ዛፖሪዥያ ቀሪ ክፍል ዩክሬን ኃይሏን ጠቅላ እንድታስወጣና እንድታስረክብ ከዛም ዩክሬን ከየትኛውም ወታደራዊ ቡድን ጋር መጣመር የማትችል ገለልተኛ እንድትሆንና ወታደራዊ አቋሟና አቅሟ ላይ ገደብ እንዲጣል ለዩክሬን ራሽያኛ ተናጋሪ ሕዝብ ሙሉ መብት እንዲሰጠው ወይም እንዲኖረውና የራሽያኛ ቋንቋ የዩክሬን ኦፊሴላዊ ቋንቋ እንዲደረግ እንደዚሁም በዩክሬን ኦርቶዶክስ ቤተ ክርስቲያን ላይ የተጣሉ ገደቦች ሁሉ እንዲነሱ እንደዚሁም በሞስኮና በኪየቭ መካከል የነበረው ዲፕሎማሲያዊና ኢኮኖሚያዊ ግንኙነት ወደ ነበረበት እንዲመለስ የሚሉ ናቸው። ኢሳያስ አለም እንግዲህ አሁን ሩሲያ ለመጀመሪያ ጊዜ ግልጽ በሆነ መልኩ ወይም በተጻፈ ደብዳቤ አቋሟን ከማሳወቅ ውጪ ይሄ አዲስ ነገር አለው ወይ? እስካሁን በዶናልድ ትራምፕ ሲነሳ የነበረ አይደለም ወይ? ለዚህስ ዩክሬን የመለሰችው ምላሽ አለ? አለም እንደዚህ ብሎ ማጠቃለል አይቻልም። በዶናልድ ትራምፕ እዚህ ውስጥ በዶናልድ ትራምፕ አስቀድሞ የተባለ ነገር አለ፣ ነገር ግን ሁሉም አይደለም። ለምሳሌ ዶናልድ ትራምፕ ያሉት በዶናልድ ትራምፕ ወይም በአሜሪካ የሰላም እቅድ ውስጥ ለክሬሚያ ልሳነ ምድር ያው ዓለም አሜሪካን ጨምሮ ዓለም ዕውቅና እንዲሰጥና አሜሪካ ዕውቅና ትሰጣለች፣ ዩክሬን ዕውቅና እንድትሰጥ ነው ራሺያ ጦሯ አሁን በሚገኝበት ቦታ ላይ የሁለቱ ሀገሮች ወታደሮች የሚገኙበት ቦታ የሁለቱ ሀገሮች አዲሱ ድንበር ይሆናል ነው የአሜሪካ። እዛ ላይ ተመስርቶ አንዳንድ ከተሞችን ይሄኛ ወደዛ ቢጠቃልል ይሄኛ ወደዚህ ቢመጣ የሚሉ መጠነኛ ማሻሻያዎች ሊኖሩ ይችላሉ። እና ከዚህ አንጻር ዩክሬን እስካሁን በራሽያ ቁጥጥር ስር ያለውን ብታስመልሰው የማትችለው መሆኑን ግንዛቤ ውስጥ በማስገባት እውቅና እንድሰጥ የራሺያ አድርጋ እውቅና እንድሰጥ አዎ የአሜሪካ ይጠይቃል ነገር ግን ከዚህ በፊት እንዳለው ለምሳሌ ዛፖሪዣ ማን ነው ዛፖሪዣ ሰባ ወይም ሰባ አምስት በመቶ ነው በራሽ እጅ ያለው ስለዚህ ሀያ ወይም ሀያ አምስት በመቶ በዩክሬን እጅ ያለው ይሄንን ለአሜሪካ አሳልፋችሁ መስጠት አለባቸው ብላ አታውቅም አሜሪካ ኬርሶን ጋ ብንሄድ በተመሳሳይ ሁኔታ 75 ወይ 80 ወይ 80 በመቶ ነው በራሽያ እጅ የሚገኘው። ስለዚህ ቀሪው ክፍል 25 ወይም 20 በመቶ በዩክሬን እጅን የሚገኘው እሱን ዩክሬን እንድትለቅና ለራሽያ እንድታስረክብ ነው የራሽያ ሚሞራንድም የሚጠይቀው። አሜሪካ አላለችም። አሜሪካ ያለችው ኦልሬዲ አሁን ወታደሮቻችሁ ያሉበት ቦታ አዲሱ ድንበራችሁ ይሆናል የሚል ነው። ይሄን ተቀበይ ነው ከኬቭን። በተመሳሳይ ሁኔታ ዛፖሪዚያም እንደዚህ ነው፣ 75 ወ 7 በመቶ በራሽያ እጅ ነው። ዩክሬን 20 ወይም 25 በመቶ በእጇ ነው፣ 25 ወ 30 በመቶ። ስለዚህ ይሄንን የቀረውን ለቀሽ፣ አስረክቢ ለራሽያ የሚል ነው የራሽያ ሀሳብ ውስጥ አሜሪካ ይህን አላለችም እንደዚሁም ደግሞ ዶነትስክ ስትመጣ ተመሳሳይ ነው 75 እስከ 80 በመቶ እንዲያዘች ይታምናል ራሽያ ስለዚህ 20 ወይም 25 ከመቶ ቀሪው ክፍል በዩክሬን እጅ ይገኛል ማለት ነው ይሄ ቀሪው ክፍል የዶነትስክ መሆኑ ታውቆ ዩክሬን እንድታስረክብ ይጠይቃል እዚህ ሚሞራን ደግሞ የአሜሪካ ማን ነው የራሽያ ኦፊሴላዊ አቋም ናቸውን እነዚህ ስለዚህ አሜሪካ አላለችም። አሜሪካ እስካሁን ድረስ ዶነትስክን እስከተቆጣጠረችበት ቦታ ድረስ ያለውን የአሜሪካ የራሽያ ግዛት አድርገሽ እወቂ የሚል ነው ለዩክሬን፣ እንጂ በአንቺ ቁጥጥር ስር የሚገኙትን ቦታዎች አሳልፈሽ መስጠት አለብሽ የሚል የለም። ወደ ሉሃንስ ትንመጣ 95 በመቶ ነው የአምስት በመቶ ጉዳይ ነው እሱንም ቢሆን ራሽያ። አስረክለ፣ ራሺያ ለቀቂ አላለችም። ኦልሬዲ ያጣሽውን እንደ ራሺያ ግዛት አምነሽ ተቀበይ ነው። ስለዚህ ይሄ ልዩነት አለ ማለት ነው። ሌላው ሌላው በዩክሬን የሚኖር የራሺያ ህዝብ ሙሉ መብት እንዲኖረው ሙሉ መብት እንዲኖረው የሚል ነው። የራሺያኛ ቋንቋ የዩክሬን ኦፊሴላዊ ቋንቋ እንዲሆን ነው አላቅም ዩክሬን አሁን ኦፊሴላዊ ቋንቋ ዩክሬንኛ የሚል ዩክሬን ኦፊሴላዊ ቋንቋ እንግዲህ አሁን ይህ እንደተረዳሁት ኦፊሴላዊ ቋንቋ እንዲሆን ነው፣ ከኦፊሴላዊ ቋንቋዎች እንደ አንዱ ለማለት ነው ብዬ ደጋግሜ አይቼዋለሁ። እንደዛ አይልም፣ የዩክሬን ኦፊሴላዊ ቋንቋ ራሺያኛ እንዲሆን ነው። በራሺያ ኦርቶዶክስ ቤተክርስቲያን ላይ የተጣሉ ገደቦች እንዲነሱ ነው እና በኬብ እና በሞስኮ እና የጦር ኃይሏ ላይ አቅምና አቋም ላይ ገደብ እንዲጣል ነው። ያው ከዚህ በፊት አውርተነዋል። አሁን ስምንት መቶ ሺህ የደረሰ ጦር ነው ያለው፣ እስከ ሰማንያ ሺህ አልበለጠ፣ ስትራቴጂክ መሳሪያዎች የማይታጠቅ ወዘተ ወዘተ። እና የመጨረሻው ደግሞ እንዳልኩ ከእነዚህ ሁኔታዎች በኋላ ሞስኮ ከኬብ ጋር የነበራት ግንኙነት ሪስቶር እንዲደረግ ነው ወደ ነበረበት እንዲመለስ ነው። እነዚህ ናቸው የችግሩን ከስር መሰረቱ የሚፈቱት መፍትሄውም ይሄ ነው በሚል ራሺያ ይህንን አቅርባለች። የተኩስ አቁም የትም ቦታ ላይ አልተነሳም። እነዚህ ሁኔታዎች እነዚህ ሁኔታዎች ሲሟሉ ተኩስ አቁም ይኖራል እንደማለት ነው። ላይክ አራቱ ግዛቶች ተለቀው ራሺያ መረከብ አለባት። እነዚህ ያልኩ ድርድሮች በሌሎቹ ላይ ይካሄዳል። በደንብ አድርጌ ሰምቼዋለሁ። የተኩስ አቁም ጉዳይ ቶታሊ አላነሳም ወይም በዚህ ነገር ላይ መስማማቷ ብቻ ይመስለኛል። ተኩስን ሊያቆሙ የሚችለው ባለው አቀራረብ ስለዚህ በጣም እና ለዚህ ጥያቄ ዩክሬን የመለሰችው መልስ አለ አለም ዩክሬኖችማ ንገሩን ምንድን ነው የተሰጣችሁ በሚሞራን ደግሞ ምንድ ነው ዝርዝሩ ተብሎ እኮ ሲጠየቁ፣ አገራችን ገብተን ከፍተን ማንበብና መመርመር ያስፈልገናል። ምላሻችንን ለማሳወቅ ስለዚህ ቢያንስ አንድ ሳምንት ያስፈልገናል ነበር ያሉት። ነገር ግን ኦልሬዲ ገልጸዋለች ራሺያ የሰጠችውን ሜሞራንደም። አሁን አሜሪካም ከዚህ ነው መነሳት የምትችለው። እንግዲህ የምንድን ነው የሚባለው በሁለቱ መካከል አሁን ከትልቅ ጥሪ እየተደረገለት ያለ የተኩስ አቁም ነው። በራሽያ በኩል ደግሞ አጀንዳ ሆኖ አልቀረበም አሁን። ስለዚህ አሜሪካ እዚህ ውስጥ ያቀረበቻቸው አንዱ ተቀባይነት ያለው ክሬሚያ ልሳነ ምድርን እውቅና የመስጠቷ ምናልባት እንግዲህ አሁን አሜሪካ ኮምፕሮማይዝ ለመፍጠር ልትሄድበት የምትችለው አዲሶቹ የተባሉት አራቱ ግዛቶች ላይ ራሽያ አሁን በእጇ ከገባ ውጭ ያለውን እንድትወይ የማሳመን ሂደት ነው ሊሆን የሚችለው። ከዛ በተረፈ ይሄ አቀራረብ ኮምፕሊትሊ ዩክሬን የኔቶ አባል አለመሆን ብቻ ሳይሆን መቶ በመቶ ፊቷን ከራሽያ እያዞረች እና የምዕራባውያን ጉኛ ውስጥ የገባች ሀገር ለመሆን ከሆነ አሁን ያላቸው መሪዎች እቅዳቸው አንድ ጨርሶ አንድ ኢንች የማያራምዳቸው ናቸው እና ዩክሬን በራሱ ከቀድሞ ሁኔታዎቹ አንዱ በሞስኮና በኪየቭ መካከል ያለው ዲፕሎማሲያዊና የኢኮኖሚያዊ ግንኙነት መሻሻል ናቸው። ይሄ ነው እንግዲህ ዓለም አሁን የሩሲያ ጥያቄ መቶ ፐርሰንት ግልጽ ሆኖ ቀርቧል። ከአሁን በፊት የነበረው ብዥታ ጠርቷል ማለት የምንችልበት ሁኔታዎች አሉ ወይ? አሁን አደራዳሪዎች ከሩሲያ ትክክለኛውን ፍላጎት አግኝተዋል ማለት የሚቻልበት ሁኔታዎች አሉ ወይ? አዎ፣ በዚህ መንገድ ሲቀርብ አሁን ግልጽ ነው። ስለዚህ አሁን ይህንን ድርድር ይህንን ተኩስ ማቆም ወይም ይህን ጦርነት እንዴት ልፍታ የሚል ወገን መጀመሪያ የቱ ጋር ኮምፕሮማይዝ መፍጠር እችላለሁ፣ የቱ ጋር መቻቻል መፍጠር እችላለሁ የሚሉ አካሄዶችን እንዲያውቅና እንዲረዳ ያደርገዋል። አሁን በቃ በዛ በኩል እንደነገርኩ ነው። ዩክሬን አሁን ለዚህ በምሰጠው ምላሽ ነው የምናውቀው። ዩክሬን እስከምናውቀው ድረስ በቃል በሚነገረው ማለት ነው በተለያየ ጊዜ የሚነገረው ክሬሚያ ልሳነ ምድር የዩክሬን የግዛት አንድነት አካል ነው፣ እነዚህ አራቱ ግዛቶች የዩክሬን የግዛት አንድነት አካል ናቸው። በነዚህ ግዛቶች ላይ ዩክሬን ያላት ሉዓላዊነት ለድርድር አይቀርብም የሚል ነው። ይሄ የምዕራባውያኑ አቋም ነው። አሁን በዚህ ውስጥ ነው ጠዋል። ስለዚህ ምንድን ነው ዶናልድ ትራምፕ ለምሳሌ ዩክሬን ላይ ስለሚያሳድሩት ተጽዕኖ ግልጽ አድርገዋል። ክሬሚያ ልሳነ ምድር ነው ወቂ፣ አሁን በራሲያ እጅ ያሉትን የአራቱን ግዛቶች ግዛቶች የራሲያ ግዛቶች አድርገሽ ወቂ፣ ነው የዶናልድ ትራምፕ ኮምፕሮማይዛቸው። እዚህ ጋር እዚህ ጋር ነው። ከዛስ የእነዚህ ግዛቶች ቀሪ ክፍሎች በእጅሽ የያዙት በእጅሽ ላይ ይቀራሉ ነው አየኮምፕሮማይዙ የአሜሪካ እነዚህ የኬርሶን ሀያ የኬርሶን ሀያ ወይ ሀያ አምስት በመቶ እጇ ላይ ነው። የዛፖሪዥያ እንደዚሁ፣ የዶነትስክ እንደዚሁ፣ የሎሃንስ እጇ ላይ ነው። እነዚህ ደግሞ እጅሽ ላይ የሚቀሩ የራስሽ ግዛቶች ይሆናሉ። የኔቶ አባል አትሆኝም። ነገር ግን የአውሮፓ ህብረት አባል መሆን ትችያለሽ እና ወታደራዊ ቁመናውን በተመለከተ ዶናልድ ትራምፕ ያሉት ነገር አልነበረ ሁለቱን ለመናገር የአሜሪካ እቅድ። አሁን ራሺያ ግን እዚህ ላይ ግልጽ አድርጓለች። የዩክሬን ጦር ላይ ገደብ ይጣልበታል። አቋሙና አቅሙ ላይ ምን አይነት ገደብ የሚለው በዝርዝር የሚነጋገሩበት ነው። የተወሰኑ ኮምፕሮማይዝ ልትፈልግ ትችላለ እዛ ውስጥ በኬብና በራሽያ የሚኖሩ በኬብ በዩክሬን የሚኖሩ ራሽያ ዜጎች ራሽያኛ ተናጋሪዎች ሙሉ መብት ሊኖራቸው ይገባል ሲባል ምን ማለት ነው? የራሳቸው ነጻ ሚዲያ ይኖራቸዋል፣ በፓርላማ ውስጥ ውክልና ይኖራቸዋል። በቁጥራቸው መጠን የራሳቸውን ቋንቋ የራሳቸውን ባህል የማስፋፋት ነፃነታቸው ይመለሳል ማለት ነው። ለምሳሌ አሁን የዘለንስኪ መንግስት የወሰዳቸው እርምጃዎች ውስጥ የራሽያን ቋንቋ ከሀገሪቱ ስነ ጽሁፍ ውስጥ የማውጣት እንቅስቃሴ ሁሉ አለ፣ አይደለም ጠቅላላ ራሽያ የሆነን ነገር ኢሬዝ የማድረግ ነገር አለ። ስለዚህ እነዚህ ነገሮች መረጋገጣቸውን ይጠይቃል ፕላስ ኦፊሴላዊ የሀገሪቱ ቋንቋ እንዲሆን ይጠይቃል ራሽያኛን። የራሽያ ኦርቶዶክስ ቤተ ክርስቲያን የተጣለባት ገደብ ይነሳ ነው። ብዙ ገደቦች አሉባት በእንቅስቃሴዋ ላይ። እና እሱ ብቻ አይደለም፣ የኦርቶዶክስ ቤተ ክርስቲያን የጌታን ልደት የምታከብረው ወይም ገናን የምታከብረው እንደማንኛውም ኦርቶዶክስ ቤተ ክርስቲያን ታህሳስ 29 ነው። አሁን ከካቶሊኮች ጋር ነው የምታከብረው፣ ያለ ምንድን የሚባለው ያለ ታሪኳ ማለት ነው። እንዲህ እንዲህ አይነት ገደቦች አሉ፣ እነሱ እንዲነሱ ነው የሚል ነው እና እነዚህ ሁሉ መነሳት ብቻ ሳይሆን ደግሞ ከራሺያ ጋር የነበረው የወዳጅነት ግንኙነት ኢኮኖሚያዊና ዲፕሎማሲያዊ ግንኙነት መመለስ አለበት ነው የሚለው። ስለዚህ አሁን ዶናልድ ትራምፕ ከየት መነሳት እንዳለባቸው አትሊስት ቁልጭ ባለመልኩ በራሽያ በኩል ያለው ነገር አለ። ስለዚህ ኢሳያስ በራሽያ በኩል ይሄ በግልጽ ተቀምጧል። አሁን አሁን በራሽያ ሜሞራንድም፣ በዚህ ሜሞራንድም የምትረዳው ነገር ምንድን ነው? የዩክሬን ጦርነት መንስኤው ይሄ ነው። መንስኤው ምንድን ነው? በዩክሬን የሚገኘ የራሲያኛ ተናጋሪዎች መብት ለመከበር የራሲያ ቋንቋ ላይ ጭቆናና በደል መፈጸሙ እያልክ ስትሄዳለህ ማለት ነው። እንደ መብት በኦርቶዶክስ እምነት ላይ የተጣለው ማዕቀብ፣ ከራሲያ ኦርቶዶክስ ጋር ያለውን ግንኙነት ከመነጣጠል ከመገነጣጠል አንጻር የተወሰዱ ናቸው። እንደዚህ እያልክ ስትሄድ የጦርነቱን ምክንያቶች በግልጽ የሚያስቀምጥ ነው። ስለዚህ አሁን የምናወራው የዩክሬን ጦርነትን በሰላማዊ መንገድ ለመፍታት ከሆነ የዩክሬን ጦርነትን መንስኤ የሆኑት እነዚህ ነገሮች ናቸው። በራሺያ በኩል እንዲህ እያለች ነው። እነዚህ የሚስተካከሉ ከሆነ ዩክሬን ይሄ እንድታስተካከል የምትደረግ ከሆነ እና ይሄ መደረጉንም በተጨባጭ ራሷ ልትቆጣጠረው፣ ልታየው፣ ልታረጋግጠው የምትችለው ከሆነ በራሽያ በኩል ተኩስ አቁሙን ለማድረግም ሆነ ዘላቂ ሰላም ለመፈራረም ዝግጁ ናት ማለት ነው። ይሄ አቋም ይህንን ነው የሚለው። የዩክሬን ደግሞ ይታወቃል። ምናልባት ዩክሬንም በጽሁፍ መግለጽ ካለባት አንድ መጠበቅ ያለብን ነገር ምንድነው? ነው ከቫቲካን ቀብር መልስ፣ ከቀደሙት አባት ቀብር መልስ ዶናልድ ትራምፕ በሰጡት ቃለምልልስ ከዘለንስኪ ጋር በተነጋገሩበት ወቅት ዩክሬን ክሬሚያ ልሳነ ምድርን በራሲያነቱ ለማወቅ እንደምትፈልግ እና እንግዲህ በተደራቢም የቀረበው ጥያቄ ይሄ ኦልሬዲ ራሲያ በምትቆጣጠራቸው ግዛቶች ላይ እውቅና እንደምትሰጥ ገልጸው ነበረ። በተግባር አላየንም። አሁንም ድረስ በዩክሬን በኩል የቀረበ ነገር የለም። ዩክሬን ድርድሩ ላይ ጊዜ ያቀረበችው ምንድን ነው? ድርድሩ ላይ ለዩክሬን ጦርነት ሰላም የየራሳቸውን ሀሳብ ይዘው እንዲቀርቡ ነው አይደለም የነበረው። ዩክሬን ይዛ ያቀረበችው እኛ አሁን እስከማቀው የእስረኛ ልውውጥ እንዲደረግ፣ የጦር ጉዳተኞችና የእስረኛ ልውውጥ የሚባለው የምርኮኞች እንዲደረግ ወደ ራሽያ የተወሰዱ የዩክሬን ህጻናት እንዲመለሱ እና የእስረኛ ምንድን ነው አስከሬን ልውውጥ እና በዋነኛነት ተኩስ አቁም ነው ያቀረበችው፣ ተኩስ አቁም ነው። ስለዚህ አሁን ይሄን ይባላል አልተግባብቱ ወይም ምን የሚባለው እንደዚህ አይነት ሁኔታ ነው ያለው። ስለዚህ አሁን እንግዲህ ከዚህ ዶናልድ ትራምፕ የሚፈልጉትን ሰላም ለማምጣት ራሺያን በመጫን ራሺያን በመጫን አሁን በእጇ ያሉትን ግዛቶች በመቀበል ብቻ ይብቃኝ እንድትል ማድረግ አንዱ ነው። ሁለተኛው ሁለተኛው አሁን በተለይ ይሄ ይሄ የራሺያኛ ቋንቋ ተናጋሪዎች መብት እነዚህ እነዚህ የሚሉት ነገሮች በጣም ከባድ ናቸው። ምክንያቱም በግልጽ እንደምትመለከተው የዘለንስኪ መንግስት ኢንታየርሊ አዲስ ዩክሬን ለመፍጠር ነው እየታገለ ያለው። አዲስ ዩክሬን ለመፍጠር ነው፣ ከራሽያ ቀጥተኛና ተዘዋዋሪ ተጽዕኖ ነፃ የሆነች ዩክሬንን ለመፍጠር ነው። የዚህ ማሳያዎች እስካሁን የተወሰዱ በመወሰድ ላይ ያሉ እርምጃዎች ናቸው ሀውልት እስከ ማፍረስ ነው ይሉት። ስለዚህ እነዚህን የራሺያን እቅዶች አይተህ የዩክሬን ምላሽ ምን ይሆናል የሚል ጥያቄ ካለ ዩክሬን አትቀበለውም፣ ወይም የዜለንስኪ መንግስት አይቀበለውም። ከሱ በስተ ጀርባ ምዕራባውያን አይቀበሉትም፣ አውሮፓውያን እዚህ። መሀል ፕሬዚደንት ዶናልድ ትራምፕ ጉዳዩን እንዴት ይቀርቡታል እንደገና? እንደገ በአዲስ መልክ ለማየት ምን ያህል ፈቃደኛ እና ዝግጁ ሊሆኑ ይችላሉ? ከዚህ በፊት ነገር ያሉ አደለም። አዎ ግን እኮ ዓለም የሩሲያ ሀሳብ ብዙ ከዶናልድ ትራምፕ ሀሳብ የራቀ አይደለም። የራቀ ነው፣ የራቀ አይደለም ስል ለምሳሌ እነዚህ አምስቱ ቦታዎች ላይ ሩሲያ በያዘችው ቦታ ትርጋ ነው የያዘችውን እውቅና ያገኙ ነው ኖ ዩክሬን ውስጥ የዩክሬን ፖለቲካን ሁሉ ይመለከታል። ዩክሬን ውስጥ ያሉ ማ ተነጋገረን ሚሞራን ደግሞ የራሽያን አቋም ያሳያል። ነገር ግን የራሽያኛ ተናጋሪው መብት፣ የዩክሬን ኦፊሴላዊ ቋንቋ ራሽያ ይሁን፣ የዩክሬን ኦርቶዶክስ ቤተ ክርስቲያን የጣለው ገደብ ይነሳ እና በሞስኮና በኬቭ መካከል ያለው ግንኙነት ዲፕሎማሲያዊ ና ኢኮኖሚያዊ ግንኙነት ወደ ነበረበት ይመለስ። ይቀላታል መሬቱን አሳልፎ መስጠት ለዘለን ለዘለንስኪ መንግስት ዘወርስት ከመጣ መሬቱ ወይም ዶናልድ ትራምፕ እንዳሉት ይህንን የበርሊን ግንብ አድርጎ ከዛ በርሊን ግንብ ወደዛ በአዲስ ዩክሬን መፍጠሩን ይመርጣል የዘለንስኪ መንግስት። አውሮፓውያኑ ይህን ይፈልጋሉ። ቤዚካሊ ራሺያ እየነገረች ያለችው ይሄ ጦርነቱን ማቆምና የሰላምንትን መፈራረም ብቻ ሳይሆን ራሽያ ጓሮዋን አትለቅም። ይሄ ነው ቋንቋው። ራሽያ የተጽዕኖ ክልሏን አሳልፈ አትሰጥም ነው። ራሽያ ዩክሬን ውስጥ ትኖራለች ማለት ነው። ራሽያኛ ተናጋሪዎች መብታቸው ተከበረ ማለት ለምሳሌ፣ አንዱ ዘለንስኪን አምባገነን ነው ከሚያስብላቸው አንዱ የራሽያኛ ቋንቋ ጋዜጦችና መጽሔቶችን ዘግተዋል። ቴሌቪዥን ጣቢያዎችን ዘግተዋል። ምክንያቱም ፓወርፉል ነበሩ እና ይሄ ቀላል አይደለም። በውስጡ ስታየው ጠለቅ አድርገህ ወደ ውስጥ የአንድ ህዝብ ግን ዲሞክራሲያዊ መብቱ ነው። በሌላ መልኩ ደግሞ ስትመለከተው ወይል ይሄ ነው። ይህ እንግዲህ የራሺያ ሐሳብ ይሄ ነው። ዶናልድ ትራምፕ ከዚህ ተነስተው ምን አይነት ምላሽ ይሰጣሉ የሚለው ወደፊት የምናየው ነው። እቅዱ ለአሜሪካ አደለም፣ እዛ ሞስኮ ውስጥ ነው የተገለጠው። ሁኔታው ኢሳያስ በዚህ ላይ ነው የሚገኘው። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት። በካሬ የአርባ ሺ ብር ቅናሽ የተደረገበት በመሀል ቦል ኢምፔሪያል ግንባታው ስምንተኛ ፍሎር ላይ የደረሰ በ60 አርባ አከፋፈል 60 ፐርሰንት አስቀድሞ ለሚከፍሉ በካሪ 69 ሺ ብር እጅግ ዘመናዊ አፓርትመንቶችን ከአዲሱ ስቴዲየም አጠገብ በተለያየ የካሪ አማራጭ ከ90 ካሪ ጀምሮ አፓርትመንቶችን በልዩ ቅናሽ መሸጥ ጀምረናል። እነዚህ ዘመናዊ አፓርትመንቶች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ባካፕ ጀኔሬተር፣ የደረቅ ቆሻሻ ማስወገጃ እንዲሁም የኤሌክትሪክ ኢቪ ቻርጀር፣ ለተለያዩ ፕሮግራሞች የሚሆን የከተማውን ቪው እንደ ልብ መመልከት የሚችሉበት የጋራ ሰገነት፣ እንደ ጂምናዚየም፣ ስፓ የመሳሰሉ አገልግሎት መስጫ ቦታዎችን በአንድ የያዘ ሲሆን ከ15 ቅድመ ክፍያ ጀምሮ አፓርትመንቶችን በሁለት ዓመት ከፍለው የሚጨርሱበትን የክፍያ አማራጭ አዘጋጅተናል። ታዲያ የዚህ የ40 ቅናሽ ተጠቃሚ ለመሆን በ0929 0488 08 ወይም በ0979 0881 49 ቢደውሉ ሙሉ መረጃውን ማግኘት ይችላሉ።